ከም ሰላም ጠናስጥልኝ ክቡራትና ክቡራን፣ የጠበቃ ይሱፍ ሱፌ የዩቱብ ቻናል ተከታታዮች እንዴት ናችሁ? ጠቃሚ የሆነ የውርስ ክርክርን በተመለከተ የሕግ ምክር ይዤላችሁ መጥቻለሁ። እንዳያመልጣችሁ እጋብዛችኋለሁ። ሟች እንግዲህ በሕይወት ዘመኑ ያፈራቸው ንብረቶች በተለያዩ ከተሞች በክፍለ ሀገር፣ በአዲስ አበባ ሊኖሩ ይችላሉ። እሱ ከሞተ በኋላ እንግዲህ የውርስ ክርክሩ የሚደረገው የት ነው የሚለው በወራሾች መካከል አወዛጋቢ ሆኖ ይታያል። ለምሳሌ ሟች በአዲስ አበባ ሐዋሳ፣ ደሴ ቤቶች ቢኖሩት እንደ አጋጣሚ ደግሞ ወራሾቹም በእነዚህ ሦስት ከተሞች የሚገኙ ቢሆኑ ሁሉም በሚቀርባቸው ቦታ እንግዲህ ድርሻቸውን ለመውሰድ የውርስ መዝገብ ማስከፈት እና ክርክር በማድረግ ድርሻቸውን መጠየቅ ይፈልጋሉ። ሌሎች ደግሞ በእነዚህ ከተሞች ክርክሩ መደረግ የለበትም በሚል እና ወደ ራሳቸው ወደሚኖሩበት ከተማ ክርክሩ እንዲደረግ መቃወሚያ ያቀርባሉ። ስለዚህ በውርስ ክርክር ወቅት ያን የውርስ ክርክር የማየት ስልጣን ያለው የትኛው ፍርድ ቤት ነው የሚለው እንዴት ነው የሚወሰነው የሚለውን ነው እምነግራችሁ። ስለዚህ ብዙ ሰው ክርክር የሚያነሳበት እና ክርክር የሚያደርግበት በመሆኑ እንዳያመልጣችሁ እጋብዛችኋለሁ። እንግዲህ በውርስ ክርክር ወቅት ከፍርድ ቤቶች ስልጣን አንጻር የሚነሳው ክርክር የሟች የማይንቀሳቀስና የሚንቀሳቀስ ንብረቶች በተለያዩ የፍርድ ቤቶች የግዛት ስልጣን ወይም ደግሞ በተለያዩ ከተሞች ሲሆኑ ክሱ ሊቀርብ የሚችለው ንብረቱ በሚገኝበት አካባቢ ነው ወይስ ደግሞ በሟቹ መደበኛ መኖሪያ በነበረው ቦታ ላይ ለሚገኘው ፍርድ ቤት ነው የሚለው ብዙ ጊዜ አጨቃጫቂ ነው። እንግዲህ ይህ አከራካሪ ነጥብም የሚነሳበት አንደኛውና ዋናው ምክንያት የፍትሐ ብሔር ስነ ስርዓት ሕጋችን በአንቀጽ 25 ንዑስ አንቀጽ አንድ ሀሌት ተኋ ምን ይላል? ተቃራኒ ድንጋጌ ቢኖርም በማይንቀሳቀስ ንብረት ምክንያት ክርክር በተነሳ ጊዜ ለክርክሩ መነሻ የሆነው ጉዳይ የማይንቀሳቀስ ንብረት በሚገኝበት ስፍራ መቅረብ አለበት በማለት ይደነግጋል። ታዲያ የማይንቀሳቀስ ንብረት በዚህ አኳኋን በሦስት ከተሞች የሚገኝ ከሆነ መቼም ሦስቱም ከተሞች ላይ የውርስ ክርክሩ ሊደረግ አይገባም። ከማይንቀሳቀስ ንብረትን በተመለከተ እንግዲህ ክሱ የሚቀርበው የማይንቀሳቀስ ንብረቱ በሚገኝበት ስፍራ ነው በማለት አሁን የነገርኳቸው የፍትሐ ብሔር ሥነ ሥርዓት ሕጉ በግልጽ ያስቀመጠ ቢሆንም የሟች የውርስ ጉዳይ ደግሞ ክሱ መቅረብ ያለበት በእነዚህ የማይንቀሳቀስ ንብረቶች በሚገኝባቸው ቦታዎች ሳይሆን በሟቹ መደበኛ መኖሪያ ነው በሚል ደግሞ ድንጋጌው ያስቀምጣል። ስለዚህ ይህ ጉዳይ ብዙ ጊዜ አከራካሪ ይሆናል። በዚህም ክርክር ምክንያት እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ደርሶ ውሳኔ የተሰጠባቸው ጉዳዮችን እናገኛለን። እንግዲህ በቅጽ 7 በሰበር መዝገብ ቁጥር 34076 የተሰጠ ውሳኔ አለ እንግዲህ ጉዳዩ ውርስ ንብረትን ክፍፍል የሚመለከት ነው። እንግዲህ አመልካች በዚህ መዝገብ ላይ አቅርባ የነበረችው ወይም ደግሞ የመሠረተችው ክስ የውርስ ሀብት ከተባለ ንብረት ላይ ድርሻይ ላግኝ በሚል ክስ ታቀርባለች። በአጠቃላይ እንግዲህ ክርክሩ የፍታ ብሔር እንደመሆኑ መጠን የሚመራውን በፍታ ብሔር ስነ ስርዓት ህጉ መሠረት ነው። በመሆኑም እንግዲህ በአንቀጽ በ ቁጥር 23 በፍትሐ ብሔር ስነ ስርዓት ህጋችን በአንቀጻሴ ውስጥ የተመለከተው የውርስን ድንጋጌ የተመለከተው ለጉዳዩ ተፈጻሚነት ይገኛል ያገኛል። ምክንያቱም በዚህ በፍትሐ ብሔር ስነ ስርዓት ህጉ አንቀጽ 23 መሰረት የውርስ ክርክር የሚደረገው ሟቹ ሲኖርበት በነበረው መደበኛ ቦታ ነው። ስለዚህ ምንም እንኳን የማይንቀሳቀሱ ንብረቶች በተለያዩ ቦታዎች ቢገኝም በዚህ የሰበር ውሳኔ መሠረት የሟች የውርስ ሀብት የሚንቀሳቀሱም ሆነ የማይንቀሳቀሱት ከሟች መደበኛ መኖሪያ ስፍራ ውጭ ቢሆኑም ክሱ መቅረብ ያለበት ሟቹ ሲኖርበት በነበረው መደበኛ ስፍራ ለሚገኘው ፍርድ ቤት ነው። እንግዲህ አሁን አሁን በተግባርም እንደሚታየው በፌዴራል ፍርድ ቤቶች የሟች መደበኛ ነዋሪነቱ የነበረው አዲስ አበባ ከሆነ ምንም እንኳን የፈለገውን ያህል ንብረት በክፍለ ሀገር ቢኖረውም አዲስ አበባ የሚኖር ሰው የውርስ ሀብቱ የማይንቀሳቀሱ ንብረቶች ሆኖ በተለያዩ ክልሎች የሚገኙ ቢሆንም ቅድም እንደነገርኳችሁ ለምሳሌ ብዙ ቤቶች ሐዋሳ ቢኖረው ጅማ ቢኖረው ደሴ ቢኖረው ባህር ዳር ቢኖረው መቀሌ ቢኖረው እነዛ ንብረቶች ከግምት ውስጥ ሳይገቡ መደበኛ ነዋሪነቱ አዲስ አበባ እስከሆነ ድረስ ክሱ የሚቀርበው የውርስ ክርክሩ የሚደረገው በአዲስ አበባ በሚገኙት የፌዴራል የመጀመሪያ ደረጃ ፍርድ ቤቶች ነው ማለት ነው። ስለዚህ የፌዴራል የመጀመሪያ ደረጃ ፍርድ ቤቶች ያው እንደ ክሱ መጠን ስልጣኑ የፌዴራል የመጀመሪያ ደረጃ ፍርድ ቤት ሊሆን ይችላል፣ የፌዴራል ከፍተኛ ፍርድ ቤት ሊሆን ይችላል። በመሆኑም በውርስ ክርክር ጊዜ እንግዲህ ንብረቶች በተለያዩ ከተሞች፣ በተለያዩ ክልሎች ቢገኙ ሟቹ የሚኖርበት መደበኛ መኖሪያው ነው ያንን የትኛው ፍርድ ቤት ነው ስልጣን ያለው ይህን የውርስ ክርክር ለማየት የሚለው የሚወሰነው በሟቹ መደበኛ መኖሪያ እንጂ ንብረቶቹ የሚገኙበት ቦታ አለመሆኑን ግንዛቤ እንድትወስዱ ነው። እንግዲህ ለምሳሌ ንብረቶች አዲስ አበባ ሊኖሩት ይችላሉ፣ ድሬዳዋ ሊኖረው ይችላል። ነገር ግን እሱ የሚኖረው ወልቂጤ ከሆነ በመደበኛነት፣ ስለዚህ ክሱ የሚታየው እና የማየት ስልጣን ያላቸው ወይም ውርሱ የውርስ ክርክሩ የሚደረገው ወልቂጤ በሚገኘው የፍርድ ቤት ነው ማለት ነው። ስለዚህ በውርስ ክርክር ወቅት በአጭሩ የሚታየው ሟቹ ሲኖርበት የነበረው መደበኛ ቦታ የት ነው የሚለው ነው እና ስልጣኑን ለመወሰን የሚያገለግለው የንብረቶች የሚገኙበት ቦታ ሳይሆን እሱ ነው ማለት ነው እና ብዙ ሰዎች እንግዲህ አዲስ አበባ የሚኖሩ ሟች ልጆች ይኖሩታል፣ ክፍለ ሀገር ልጆች ይኖሩታል። ስለዚህ ብዙ ጊዜ የሚነሳው ክርክር ምንድን ነው? አዲስ አበባ ያሉት የሟች ዘመዶች ወይም ወራሾቹ አዲስ አበባ በዚሁ በቅርባቸው እንዲሆንላቸው ይፈልጋሉ። ክፍለ ሀገር ያሉት ደግሞ እዛው ባጠገባቸው እንዲሆንላቸው ይፈልጋሉ። ታዲያ አንዱ ወደ አንዱ ቦታ ወይ ጠበቃ ወክሎ ወይ ደግሞ ራሱ ትራንስፖርት አውጥቶ ወጪዎችን አውጥቶ መሄድና መከራከር ስለማይፈልግ ሁሉም በየራሱ ፊና እንግዲህ በራሱ ቦታ ላይ የውርስ ክስ የውርስ መዝገብ ያስከፍታል። ድርሻውን ይጠይቃል። በዚህ ጊዜ ከሚነሱ ክርክሮች አሁን ቅድም እንዳልኳችሁ ያ ፍርድ ቤት የማየት ስልጣን የለውም የሚለው ነው። የማየት ስልጣኑ ደግሞ ቅድም እንዳልኳችሁ የሚወሰነው ሟ ሲኖርበት የነበረው መደበኛ ቦታ የት ከተማ ነው፣ የት ቦታ ነው የሚለው ነው ዋናውና ወሳኙ ነገር። ስለዚህ በዚሁ አግባብ የሚስተናገድ መሆኑን እንድታቁት ነው። ብዙ ሰዎች ግራ የሚጋቡበት ጉዳይ በመሆኑ እንግዲህ ጠቃሚ የሆነ የውርስ ጉዳይ ለእናንተ እንዳደረስኩ ይሰማኛል። ይህን ቻናል እንግዲህ በተደጋጋሚ እንደምለው ቻናሉን ሰብስክራይብ ያላደረጋችሁ የፕሮግራሚንግ ተከታታዮች ቻናሉን ሰብስክራይብ በማድረግ የጠበቃ ዩሱፍ የዩቲዩብ ቻናል ቤተሰብ ሆኑ። እንዲሁም ቲክቶክ ላይም ታገኙናላችሁ ጠበቃ ዩሱፍ ብላችሁ ብትፈልጉ እዛም መቀላቀል ትችላላችሁ እና ጠቃሚ የሆኑ የህግ ምክሮችን ታገኛላችሁ ውድና የተከበራችሁ የፕሮግራሚ ተከታታዮች በሌላ ጠቃሚ ሆነ የህግ ምክርና ትንታኔ፣ የህግ መረጃ እስከምንገናኝ ድረስ አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበር የነበርኩኝ። መልካም ጊዜ እንዲሆንላችሁ መኛለው። ባባይ